ሲቀጥል ደግሞ በፊፋ ዳኝነት ብቻ ነው። ታዲያ ሰኔ አንድ ቀን በሜዳ ውስጥና ከሜዳ ውጭ ብዙ አወዛጋቢ ነገሮች በበዙበት ሁኔታ የኢትዮጵያ ዋንጫን ለሲዳማ ቡና አሳልፎ ከሰጠ በኋላ የወላይታ ዲቻ ቦርድ ሰኔ ሶስት ቀን በይፋ ለፌዴሬሽኑ በሕገ ወጥ መንገድ ተገቢነት የሌላቸው ስድስት ተጫዋቾች በተቃራኒ ቡድን በኩል ወደ ሜዳ ገብቶ ተሰልፈዋል በሚል እንዲሁም በሀምሳ ሰባተኛው ደቂቃ ላይ አስናቃ አምታቶ ያስቆጠራት ግልጽ ግብ ከጨዋታ ውጪ በሚል ተሰርዛብኛለች በተጨማሪም ከአንዴም ሁለት ጊዜ የፍጹም ቅጣት ምት መከልከሉን በ የማስረዳት ጭምር ለኢትዮጵያ እግር ኳስ ፌዴሬሽን ክስ አስገብቷል። የክለቡ ቦርድ ሰብሳቢ ዶክተር ዳንኤል ዳለ በጊዜ ፌዴሬሽንም ሊግ ካምፓኒውም በቀረበው አቤቱታ መሠረት ምላሽ ሊሰጠን ይገባል። ለዚህ የዚህ ቦርድ ዋናው ታርጌት ሕግ ይከበር ነው። የኢትዮጵያ እግር ኳስ ሕግ እንደማንኛውም የኢትዮጵያ ሕግ ሊከበር ይገባል። ወንጀለኞች በወንጀላቸው ሊጠየቁ ይገባል። የተበደሉ ሊካሱ ይገባል። ስለዚህ ነገር ቅድም ያልነው ዋንጫችን ይመለስ፣ ዋንጫችን ይመለስ። እኛ ከዚህ በኋላ መዘጋጀት መቻል አለበት። በጊዜ ዋንጫው ይመለስ። ዋንጫው ሲመለስ እኛ ካፍ ለአፍሪካ ዋንጫ መሄዳችን ለአፍሪካ ጨዋታ መሄዳችን አይቀርም። ለዛ ዝግጅት እንድናደርግ ዋንጫችን ተመልሶ በደላችን ዕውቅና ሊያገኝ ይገባል። አሹ ፋይተታ ጦነ ናቶ፣ ማታቶ ዱኪያ ጌቶ

ሚኖ ኢትዮጵያ ታሪክያን ኮይሮ ኮይሮ አጌ ኮይሮ በኢትዮጵያ ታሪክ ያልተለመደ የመጀመሪያ እርምጃ ነው። በኢትዮጵያ ታሪክ ሰሪዎች ነን፣ ታሪክ ሰሪዎች አሻራ የሚናኖር ሰዎች ነን። ብዙ መንገድ